መስሎኝ አያጅቦ እንዴት ነው ወንድሜ ጌታቸው ረዳ? ምስኪን እንኳን አልሞትህ በእናትህ! እንዴት እንዳሳዘነኝ አንገቱን ደፋ። ግን አዲስ አበባ ከገባህ በኋላ አረ ተመችቶት እናቴ ቁርጡን እየበላ ስካይ ላይት ቮልካ ዋለ ጋር ሺህ ዓመት አይኖርም ይላል አሉ ውስኪውን እየጠጣ ምናምን። አዎ እውነቱን ነው። የኢትዮጵያ ፋራ ፖለቲካ ከሞትክ በኋላ ጀጋኑ ተሰዋ ሬፕ ብለው እኮ ነው የሚያልፉ። ለህዝብ መሰዋት አይሻልም ውስኪ ከመጠጣት? ኧረ ወደ እዛ የምትሰዋበት ምክንያት አለ ሳትሰዋ ምክንያት አለ። ህዝቡ ለምን አይሰዋም? ራሱ ህዝብ እንደ ህዝብ እንዴት መሰዋት ይከፍላል? አንተ እና ጌታቸው ለብቻው ታሪክ አልባት መሰዋትነት ለምን ይከፍላል? እና ከወንድሞቹ ጋር አብሮ መስራት አይሻልም? እንዲህ ከማለቅለቅ ኧረ ፖለቲካ ማህለቅለቅ የለም። ወዳጅ ፖለቲካ ያለ ወይዘር እያየ ነው የምትልብስህን የምትለብሰው፣ ወይዘርህን እያየ እንዴት ነው ቅዝቃዜ ሙቀቱ ምናምን እያልክ ቆይ። አያጅቦ አያጂ ወስራማ ታ አያጂ አለው አታውርደኝ። እሺ እሺ። እንግዲህ መስፍን ፈይሳ የብልጽግና አባል ነው። የአብይ አህመድ ደጋፊ ነው። ትላልቅ ጄኔራሎች ጋር፣ ትላልቅ የአገር መሪዎች ጋር አብሮ ፎቶ በመነሳት ፎቶን ፌስቡክ ላይ በማጋራት ስለ ሀገር ብዙ ሚስጥር ያቀር አንድ ሐሙስ የቀረው ጠቅላይ ሚኒስተር በዚህ ደረጃ መስፍን የመደገፉ ትንሽ ያሳዝናል። እውነት በጣም ነው የማዝነው። ስራ መጥቶበት ነው። ይቅርታ እና ምእመናን ሌሎቻችሁ እየተንጫጫችሁ ረበሻችሁ እ ያስገባችሁ እንዴት ነው? እንድም ትግራዋይ ዲኻ ኤርትራዊ ዲኻ አምሓራይ ዲኻ ሰሜናዊ ዲኻ? በሓጭሩ ሕራይ፣ ሓጭር ምን አለ አዲስ ነገር? ያው እኔ ሙርከኛው ሲገባችን የገባ መልስ መስሳብ። ሙርከኛው መስፍን ፈይሳ መማረቅ ንኩ በአደባባይ ተናግሯል። የሚያሳፍር ነገርም አይደለም ብሏል። መማረቅ ደግሞ ህይወትን ማስቀጠል ነው። ሰው ተማርኩ ኢታማጆቹም ይሆናል። ሰው ተማርኮ አገር ይመራል። ሰው ተማርኮ ትላልቅ ስልጣን ላይ ሰው ተማርኮ ልጆች አፈራል። እንደ መማረክ ጽድቅ ነገር የለም። ጠላት በሚከብብ ሰዓት ላይ እጅን መስጠት ማለ የኮ ነው። ተማርከው ማን ወደ ሁለት አመት ተዋግቶ በሶስተኛው አመት ላይ ነው እንደገባ። በመጀመሪያ ከእንደ ገባ ገና የጥይት ነው ሲሰማን ነው ክላሽን ጥሎ የገባ። አብሮ የነበረ ሰው ነው የነገረኝ። እስከ ባድመ ድረስ ተዋግቶ ነፃ አውጥቶ ባንዲራ አውለብልቦ ከዛ ወደ አስመራ ሲገባ ነው ይዘውት። ከተማረከ በኋላ ኤርትራ ውስጥ ወደ ሶስት አመት አስፋልት ሲያሰሩት ነበረ አሉ። ምሽግ ሲያስቆፍሯቸው ነበር አሉ ኤርትራውያን። በሱ ጊዜ እኮ በሱ ጊዜ አልቆፈርም፣ አባዱላ ነው እንጂ የቆፈረው። አባዱላ ባጫ ደበለ ምናምን እነሱ ናቸው መንገድ የሰሩ እንጂ መስፍን ፈይሳ አልሰራም ሲጀመር ወደ ጦርነቱ አልገባም ገና የጥቱክስ እንኳን ሳይሰማ ጠፍቶ ነው ረጅ የሰጣሉ ሙክት የምትባል ቦታለች እንደ ወደ ኤርትራ አካባቢ እዛ አካባቢ ነው የተማረከው ራሱ እኮ ነው ራሱ አይደለም። ጦርነቱ እዛ አካባቢ ኃይለኛ ጦርነት ነበር። የኢትዮጵያ መከላከያ ሽፋኑን ሲሰጥ የነበረው አዳምጠኝ፣ በአሰብና በቡሬ በኩል ነበረ እና በባድመ አለፈ ብለ ማን ነበር ያለው? ሙክት ነው ሳንጋ የሚባለው አካባቢ ላይ ነው የተማረከው። ወንድማችን በጣም ተዋግቷል፣ ታግሏል። ቆስሎ ነው የተማረከው። ታውቃለህ፣ ሶስት ቦታ አራት ቦታ ቆስሎ ነው እንጂ ከዛም በላይ ሊዋጋ ነበር። እኔ ግን አብሮ የነገረ ሰውን አብሮ የነበረ ሰውን የነገረኝ ወደ ተኩሱ እንዳልገባና ገና ወደ ጦርነቱ ሊገባ በሁለተኛ ቀን ነው ምናምን ራሱ ከዛ ገና ሳይገቡ ከነሱ ተነጥሎ ሄዶ እጅ እንደሰጠ ነው ራሱ አለ ዚህ ሊነግር ይችላል። ማለትነውሽ ብዬ እገምታለሁ። ምክንያቱም ተሳስተሃል። አንተ በጦርነቱ ጊዜ የት ነበር? እኔ መዛ ነበር ትዋጋ ሰት። በኤርትራ በኩል ወይስ በኢትዮጵያ በኩል? በኢትዮጵያ በኩል የኢትዮጵያ መከላከያ ሰራዊት ነበር። እና ወንድምህ እኮ ነው አብሮ ሲዋጋ የነበረ ሰው ተማረከ። ምን አሳፋሪ፣ ምንድን ነው ሙርከኛ ኮኑ ማለት መደበቅ ሲገባ አሁን መጥቶ በሚዲያ እንደዚህ ሲል ምናምን ትንሽ እኮ ያው እንደዚህ አንዳንድ አሳፋሪ ስለማይጠፋ መማረ መማረክ ከመቼ ወዲህ ነው የሚያሳፍረው ማለት ዝምብለት ብዙ አሁን የኢትዮጵያ ሰራዊት በ20 በ30 በ40 እስከ መቶ ሺ ድረስ ትግራይ ላይ ተማርከው በየዩኒቨርሲቲው በየትምህርት ቤቱ አጥር ግቢ ውስጥ ሲጠበቁ አልነበር? እዛው በልተው እዛው እያሩ እያገነፉ ምናምን ያው አሁን ደግሞ እንደገና ሰላም ከመጣ በኋላ ወደ አገር ተመልሰው አሁን እንደ አዲስ ታጥቀው ደግሞ እየተዋጉ ነው። ህይወት ቀጠለች። እና ሙርከኛ የመራው ወታደር ታዲያ አንተ ይዋጋል ብለ ትቀምታሉን? በቁ ሙርከኛ አምብራኑ ጁላ ሙርከኛ ለማለት ፈልገ ነው። ሙርከኛ ስለሆነ ህይወቱ ተርፋ የሀገሪቱ ማዦር ሹም ሆኗል። ይህ ነው እና እኔም እኮ እያልኩ ያለው አሁን ሙርኮኞች መምራት የለባቸውም ሀገርን ሁላ ያማርካሉ ነው። ሙርከኛ መምራት የለበትም ሲጀመር፣ ሙርከኛ ከመራው ሀገሩ ታቀዋለ በትግራይ ጦርነት አየነው ነው እንዳለ መከላከያውን አስረክበው ነው እግርን አውጭኝ ያሉት፣ እና የተማረከ ጄኔራል ላይሆንም እያልከኝ ነው ወይስ አገር መምራት አይችልም ነው? አገር የሚመራው አብይ አመር ነው። ጦሩን የሚመራው ግን ብርሃኑ ጁላ ነው። ተማርኳል። ተማርኮ ደግሞ ወታደሮችን ሲያሰለጥን ነበር። ባጫ ደበሌ የሆነ ኪነት አባል ውስጥ ገብቶ እስክታ ሲጨፈር ነበረ። መስፍን ፈይሳ አስፋልት አይደለም ማን ነበር ሌላ? አባዱላ ገመደ። አባዱላ አስፋልት ሲሰራን መስፍን ፈይሳ እንኳን ዝም ብሎ ሲቀለም ነበር። ከዛ በኤርትራ ተለዋጭ መከላከያ ሰራዊት ነው የተለወጣል። የኦህዴድ ብልጽግና አብዛኞቹ ሙርኮኛ ናቸው። ታውቃለህ? ማን ማን ሙርኮኛለህ? አንተ የምታውቀው ሶስት ቆጥርያል ዋናናማስም ቢስሚላህ ብላችሁ ተኩሶ ያለው ሰውዬ እሱ እኮ ነበር። እሱ ትልቅ አላፊነት ነበር። ከሁሉም በላይ መሰለኝ ሙርከኛ ነው እሱ። አንዴ ትላልን በስመ አብ ቢስሚላህ ብላችሁ ተኩሱ ያለው ሰውዬ፣ አዎ፣ ሙርከኛ እሱ እኮ። ታዲያ ብሄሩ ምን ነው ታዲያ? እንትን እኮ አይደለም ነው እንጂ። አራት ይለኝ፣ ጠይቀው፣ መስፍን ይነግራል። ሌላስ አራት ማን አለ? ማን? ሁሉም ያው ናቸው። ናባዱላ በል እንትና የአየር ኃይሉ እንትን ዱቄት ሰርቆ ሀምሳ ኪሎ ዱቄት ሰርቆ ታስሮ ነበር። ይልማ መርዳሳ እና ስሙን ለማደስ እግዚአብሔርን ስሙን ለማደስ አብይ በድርግ በዛ ሰዓት የነበረውን ጀነራል ጡረታ ወጥቷል ጠርቶት በስርቆት አይደለም በል ብሎ ትኖክ ያስገባል እንጂ በሀምሳ ኪሎ ሲጋራ በጣም አጫሽ ነው። እና ሀምሳ ኪሎ ፍርኖ ዱቄት አውጥቶ ሲሸጥ ተይዞ ስም በማጉደፍ ሰራዊት ቤት ውስጥ ስሰርቅ ከተያዝክ ከሙሉ በሙሉ ነው የምትሰረዘው። ጡረታ ምናምን የለው። በዛን የመጣው አስራ ሰባቱም ምርኮኞች ናቸው። አሁን ያሉት ባለስልጣን፣ የኦሮሞ ባለስልጣኖች እንትናም ያው እስር በለው እኮ እንትን ምርኮ በለው እኮ አበባው በመፈንቅለ መንግስት ታስሮ ነበር። ያው እንደ ምርኮኛ ቆጠረው፣ ባይማረክም ታስሯል። በቀን ምርኮኛ ስነልቦና ነው ያለ። ለዛ ነው ከነዛ ጋር ተስማምተው እንደዛ ከሆነማ አቦይ ስብሃትም እኮ ተማርከዋል። ማለት ከሆነ እኮ ስማት ስሳ ተማርከዋል። ያ ግን አደለም። የነሱ እኮ የነሱ እኮ መሳሪያ ይዞ አይደለም የማርከው። እነዚህ እኮ ጦር እየመሩ ነው እኮ። አቦይ ስብሃት እኮ ሸሽቶ ዋሻ ውስጥ ተደብቆ ነው የተያዘው ሲቪል ልብስ ለብሶ። እነዚህ እኮ ከነማዕረጋቸው ጦር ይዘው ነው እኮ ሱሪያቸው ላይ ቀዝነው ነው እኮ የሚያዙት አሁን መስፍን እራሱ ሱሩ ላይ አምልጦት ነው ተያዘ። በነገራችን ና የጓድ ብዙ ታውቃለህ መሰለኝ ስለ ባጫ በጭባጫ ነው ምናምን የሚሉትን ስለሱ ጉዳይ ባጫ ወተት በጠብጥ ነበር ባጫ ባይዘዌ ታውቃለህ። ብርሃኑ ጁላ ሀትሪክ ሰርተዋል። ሰውኛ በኳስ ነው ሀትሪክ የምናውቀው። ሀትሪክ ሶስት ጊዜ ተማርኳል። ብርሃኑ ጁላ እግዚአብሔር ሀትሪክ አንተ አሁን እኮ ለአራትያ ጊዜ ነው። አሁን ሄደው አሁን ሕወሓት ለአራትያ ጊዜ ልትይዘው ነው። ብቀል ኖ ሕወሓት አልማረከቻቸውም። ለዛም ይመስለኛል በአሁኑ ጦርነት ያለው አዳምጠኝ፣ ሻቢያ አንዴ ማርከዋል። ሻቢያ አንዴ ነው የማረከችው ብርሃኑ ጁላን። ኖ ኖ ብርሃኑ ጁላ አንዴ በሻቢያ የመጀመሪያ ጊዜ ወጣት ሆኖ ተማረከ ከዛ እዛ ካልሲ እያጠበ ምን እያለ በረሃ ውስጥ እዛ በጣም ብዙ ጊዜ አሰቃይቶታል። የደርግ ከተያዙት ውስጥ እዛን ምን ሳል በረሃ ላይ ነው ምናምን የያዘችው። ከዛ በኋላ በስሎ ውስጥ የተማረከው ቪዲዮ ምናምን አይቻለ። እሱማ ሕወሓት ነች የማረከችው። ሁለቴ ነው የተማረከው ሰው የሁለተኛ ሶስተኛው ቂጡ ንቆስሎ ነው ቂጡ ላይ ተመቶ ነው የተያዘ። በጣም የሚያስቅ ነው እኮ። የእነሱ ተአምሮ ደግሞ ቫይራል የወጣ የአንተና የመስፍን ፈይሳ እንትናል መማረክ ወንጀል ነው ወይስ ሲል ይሄ ምን ያህል ፕራውድ እንደሚሆኑበት እንደሚኮሩበት በጣም ያሳዝነኛል። አሁንም እኮ ለመማረክ ነው፣ በመካ እጅ ማለት ነው። ጌታቸው ረዳ ተማርኮ ነው ወይስ ይችማ ያው ምርኮ በለው ምርኮ በል። እሱ በክደት ነው። በክደት ማለት በሽሮ ነው። ሰው በሽሮ ይለውጣል፣ እሱ በቮድካ ለወጥ። በሚያሳዝኝ ደግሞ እኮ አንድ የሆነ ቪዲዮ እንትን ብሎ ኤርዶጋን አያድነው እንትና ያድነው የሚለውን አቀናብረውበት ከእነ አብይ ጋ ቁጭ ብሎ ከዛ ደብረ ጽዮን ኢሳያስ ያድ ነው ማለት ያድ ነው ቢያድ ነው ደብረ ጽዮን ነው የሚያድ ነው። ጌቾ አራዳ ነው ራስ ወጣ ነው እንደማንም ብሎ ጅቦ አንድ ነገር ልንገር እንዳለ ሰሜኖቹ መምጣታቸው አይቀርም ቅርብ ጊዜ አብይ አይተኩት ይፈራል። እግዚአብሔር ይመስገን ነው መሆን ሰሜኖቹ ጥሳ መጡና ሰልዳኑ ይረግ የእዚያን ሰዓት አብይ ደብሮ አይተኩትም። መስፍን የስራ ላይ ነው እንጂ፣ መልሰላችሁ ነበር። አፋፋችሁን ይላችሁ ነበር። ተማርካሉ። የእሱ እኮ ምርኮ አይደለም። እሱ መንገድ አስቆፈሩ። ጭንጫ አፈር ነው የገጠመው መንገድ። በአንድ ዳቦ አስቆፈረችው። በቀን አንድ ዳቦ፣ እሱም ነጭ ነው። ካንስል አንድ ነገር ልንገር። እኔ አሁን አራት የተማረኩ አቃለሁኝ። ለምሳሌ ብርሃኑ ጁላ ተማርኩ። ወታደር ሲያሰለጥን ነበር። በአጫ ደበሌ እስክታ ሲያስመቱት ነበር። የሆነ ኪነት፣ የወታደር መዝናኛ። ይሄ አባዱላ ገመዳ ሲቆፍር ነበር ምሽግ እንትና፣ ማንነበር ስሙ በና ጨመዳ ማንጨመዳ አሁን የምታያቸው አባገዳ አባገዳ ሳይጀምዳ ታንከኛ ሲያሰነጥን ነበር። ታውቃለህ? አዎ፣ ወጥ ቤት ሁሉ ነበሩ። ጀነራል ሆኖ የወጥ ቤት የሚን ሲየንጨፈላጮች የምናምን ኃላፊ አርገውት ሻገር። በጣም የሚገርም ቱታ ለብሰው ፎቶውን አይቼው ማንም ሹማ አይደለም። የሆነ ማንም ይሉታል። ፊቱ ረጅማል። አሁንም ጀነራል ተሰጥቶት የወጥ ቤት ኃላፊ አርገውት ጎላ ምናምን እያሳጥበ እ ሲያሳዝን። አሁን አብይ ጀነራል አድጎት ደግሞ ከሚገርም ራሳቸው የሚያስተኩሱት መድፋሉ ያስደነግጣቸዋላል። ራሳቸው የሚያስተኩሱት የሚገርም እኮ እኔ ምን አይነት ጀነራሎች እንደው ራሳቸው የሚያስተኩሱት እንግዲህ ከመድፈኛ ምናምን ኋላ ሆኖ የራሳቸው ያስደነግጣቸዋላል። ግን በአሁኑ በትግራይና በኢትዮጵያ ጦርነት ሲመሯቸው የነበሩ የኤርትራ ስር አለቃዎች ምናምን ነበሩ። ንብራን ብሏን ሲያሽከረክሯቸው ነበር። ታዲያ እየፈሩ ነው እኮ። ግማሾች እኮ ታስረው ነው እኮ ግንድ ላይ ታስረው ነው እኮ እዛ ቆሞ እንጂ እኮ፣ ይሸሻሉ ትንሽ ውጊያው ጠንከር ብሎ መከላከል ሲገጥሟሉ ያፈገፍጋሉ። ጦሩ እንዴት እንትን ይበል። ለዛ ነው እኮ ታስታውስ እንደሆነ ከወልዲያ ጀምሮ ታንክ እየጣሉ ምን እየጣሉ ነቅለው እኮ እንትን ላይ ነው የቆሙት፣ ደብረብርሃን ነው የቆሙት። ለአማራ ገበሬ አጋፍተው እንዳለ አዲስ አበባ ገቡ ምንድን ነው ይባል? እንዳለ ወይኔ አንተ ሰው አዳዲስ ታንክ፣ አዳዲስ መድፍ፣ አዳዲስ ቢኤም። እሩጥ አሉ እሩጥ። ምንድን ነው ሲባል ባክቶ የጣሉ ምን አይነት ይሄ ነው አገራችን። እና በዚያ አካባቢ እኮ ግን ኤርትራን ይወራሉ። ታስባለ ኦሮ በለው ነገርኩ። እኮ እኔ አንድ ነገር ልንገር ስለ እውነት ላለው፣ ትናንት ነው ከትናንት ወዲያ የሰማሁት። የምስራቅ አፍሪካ ላይ ነው ያለው ጦር ተንታኞች ናቸው፣ የጦርን ትንበያ የሚተነብዩ ናቸው፣ ኤክስፐርቶች። እና ሲናገር ስሙ ጠፋኝ፣ ምን የሚሉት ድርጅት ነው። ይህ ጦርነት አይደል የኤርትራ ጦርነት ገፍቶ ከመጣ አለ ያኛው ሲተነት በአሁን ሰዓት አማራም ከአቤ ጎን ስለሌለ በሳምንት ውስጥ አዲስ አበባ እንደሚገባ ውጊያው የተነበየው። በሳምንት ውስጥ አዲስ አበባ ይገባሉ። ውጊያው ነው አንተ ወጥሮ ሲዋጋ የነበረው እኮ በአማራ እኮ ነው። በትግራይ ጦር ታውቃለህ፣ በአማራ ነው ገትሮ የሚዝለት። አዎ እንጂ። አሁን አማራ የፈለገ ይሁን ከሻዕቢያ ጋርና ከህወሓት ጋር ሆኖ ነው እንጂ ወደ አዲስ አበባ የሚሄደው። ፈጽሞ ማንም አማራ ክልል ላይ ለአብይ ወግኖ የሚዋጋ የለም። እንኳን አልዘማም ከሁለት ቀን በፊት አደለም። ለምንድን ነው ፋኖች የትግራይን ሀይል ማትዋጉት ምናምን ሲል አልሰማው። ይህ ብልጽግና ባልማለቃል የአማራው ነው የአማራው፣ የአብይ የቅርብ ሰው ነው እንትን ላይ የፋኑና ቲዲኤፍ እና ፋኖ ምሽግ ለምሽግ ይተያያሉ፣ አልተኩሳለም። ፋኖ ብሎ ስብሰባ ላይ ሳያቀው ገለበጥ ሚስጥራቸው ነው እንዴ? አን አይተኩስም። ፋኖ ወደዚያ አይተኩስ። እነሱ የሚፈልጉት ምንድን ነው? ዘመኖች አሁን አሁን ነግተዋል። ትግሬና አማራ ድጋሚ ውጊያ እንዲገባና ስልጣን ላይ እንዲቆዩ ነው የሚፈልጉት። በአሁን ሰዓት ማንም የሚተኩስ የለም ተባብረው ወደ አዲስ አበባ እንጂ የሚሄዱት። የመጀመሪያው ቁጭት አላቸው። እንደ ታሾፋለህ በስነ ስርዓት። ስለዚህ ነገሩን በቀላሉ የሚጀምረው አይመስልም። አሁን የመልስ ምት እንዲሰጠው እየጠበቀ ነው። ግን በቃ በነዚህ ከትግራይ የሄዱትን ሰዎች በእነሱ ብቻ ነው የሚናገረው አብይ እኮ ምንም እስካሁን አንድ ሶስት ደቂቃ ጅቦ ያውሩ። ስማ ጅቦ፣ አፋር ላይ ያለው ሰራዊት እዚያ ጋ የተከማቻል። ሀራ መሬት የተባለው እሱ የጉሮሮ አጥንት ተብሏል። እሷሁን በቅርብ መጀመሪያ ይመታል። ከዛ ወዲህ የቱ ሀራ መሬት የሚለው ጠቅላላ እኮ ታውቃለህ፣ አላየህም ቪዲዮዋቸው ኖ መከላከያ እዚያ የተቀመጠ የኦሮሞ ጦር አለ። እሱንም ትመተዋለህ አብረህ። የዚያ ሰዓት ነቅሎ ሸዋሮቢትን አልፎ እንደለመደው ሰንዳፋ ላይ ይሰበሰባል። እዚያ ላይ ነው የምታገኛቸው። አዲስ አበባ ውስጥ ምሽግ ሊይዙ ነው። እሱ ሰላሌ ላይ የኮንክሪት ምሽግ እየሰሩ የሚገርምው የፍርሃት ፍርሃት ሰላሌ ላይ ጠንካራ ምሽግ ስሩልኛል። አብ በኮንክሪት እግዚአብሔር፣ ሰላሌ ላይ በኮንክሪት ምሽግ እየተሰራ በዝ ገባሩ የቆፈሩት ምሽጉን የምትገባው ታውቃለህ፣ በገመድ ነው። ከዛ እዛው መንደር ውስጥ የሚያውረደድለው ኦነግ ሰበረው። ዛሬ ያን የሰሩትን ምሽግ እግዚአብሔር፣ ሲቪል የሚገል ኦነግ ማለት እንግዲህ ምንም ከፋኖ ጋር እና ከቲዲኤፍ ጋር ልታወዳድረው አትችልም። ተራ የመንደር ድሩ እየበለው ነግ፣ እዛው ሲቪል ነው የሚገለው። አምሳ በት አረጀ፣ እዛው ድል ሳያደረገ አረጀ። ያለ አንድ ቀን መሬት ሳያስለቅቁ አረጁ አሉ። ፋኖ ከቀበሌ አቤት ጠባቂ ጋር እንደተዋጋ አረጅ አቤቱ ሲተኮስ ነው እንዲጫገጥ። መንጌ ሰማንያ አመቱን ያከበሩ ሰማንያ አራት አመቱ መንጌ እኮ በሰላሳ አራት አመት ነው የሚበልጣቸው። አራት እሱ ሀምሳ አመት መንጌ ታጣቂ እኮ አትልም። እዛው ሊያውም እኮ እዛው እየተሰጣቸው እኮ መንግስትም እየረዳቸው ነው የሚዋጋው እንጂ እኮ ወይ አቀኛ ተዋጊ አይደለም። ያው ፓራ ኮማንዶ ነበር ተጠባባቂ የአብይ ጦር ነበር። እንዴት ነው ከቁጥጥር እጅ ወጥተ? ግን አሁን ሰሜናዊነት የሚለው መንፈስ ከመጣ ግን አይቀላቀልም ብለ ታስባለ። ከመንግስት ጋር ድሮ ከመንግስት ጋር ነው የሚያዋጣው። ያው ከአፈንግጦ ዱዬ ልጅ በሽመልስ አብዲሳ ተመልሶ ይመጣል። ግን ሰሜናዊነት አሁን በጣም ጠንካራ ነው። ይሄ አወል ሴድ ነው ምናምን የተናገሩን፣ በትግርኛ ሰምተዋል። ከኢትዮጵያ ብቻ የወሰደ ነው መሳሪያ ለአምስት ሀገር ያስታጥቃል ብሏል። አስበው። በጦርነቱ ጊዜ ሲዘርፉ ነበር መሳሪያም ንብረትም ኤርትራ። ጂቦ ሞዴሬተር፣ ለማን ነው ሞዴሬተር የሚሰጠው? ለካንስል፣ እዚህ ቤት ሹመት ይሰጠዋል። እግዚአብሔር ወንድም ካንስል አዎ፣ እውነታቸው ነው። እዚህ እየመጣ ወጣ መስፍን ፈይሳም ስላለ ያው ትንሽ እንወያያለን ግን በጨዋ ደምብ ነው። መስተዳደም ምናምን የታ ስጠው ይሰጠዋል። ታዲያ እዚህ ማረግ ልብስ ለብሶ የመጣው መስፍን ለምንድ ነው ሙርኮኛ ከሆነ? ቢያንስ ልብሱ እንኳን አወልቀውም እ የቱ መከላከያውን? ይህ እኮ እንደ አርሰናል ማሊያ እንደ ማንችስተር ማሊያ ለጋዜጠኞች ለደጋፊዎች ሁሉ ተሰጥተዋል እ ይህ አሁን የመከላከያ ልብስ አይደል። ይሄ አሁን ያርሰናል ማሊያ የማንችስተር እንደምትገዛው ሁሉም እንትናም ለብሶ ታላየ። እኔ አንዳንዴ ይህ እንደ ማንችስተር ማሊያም ነው የምቆጥረው። ሁሉም ሰው አርጎታሉ፣ ያልተዋልቀው ሁሉ ይህን ቀይ ኮፍዬ የጠላሁት እነሱ ላይ ሳይሆን ማሊ ሄዳ የሚባለውም ጋዜጠኛ ለብሶታል። ማሊያ ነው እውነት እንዴ? በአጠቃላይ ያለበሰው የለም እኮ እንዴ፣ ለሴቶች ሁሉ ተሰጥቷል። ያ ቲክቶከሩ ማን ነው? ጥርሱ ገታታው አንዴ አንድ ባለ ሀብት ኦሮሞ ያደረገው ልጅ ሚኪ ማይኮ የሚባለው ፓስተር። ይሄ ልብስ እንዳያስጠላኝ። ከዛ ይልቅ ፋኖቹ ሲቪል አድርገው የሚዋጉት ኦሮሞቹ የሚያደርጉት ቤይሩት ውስጥ የነበረች ትስች የቤት ሰራተኛ ስማማ ነበር ወፍራሟል ትግራዋ ነኝ እሷ ላርጓልች ሀገሬ መከላከያ ሰራዊት በዚህ ደረጃ

እግዚአብሔር በጨዋ ደም ብለ የሚነጋገር ስማ፣ ደህና ሰው አልነበረ? አንደ ቤት የሚገባው ምርጥ ሰው ነው። አነጋገሩ ምናምን አምን አሪፍ። ምን አጠፈው? ምን አጠፈው? መስፍኔ ጨዋ ነው። እግዚአብሔርን ጨዋ ነው። በስነ ስርዓት ነው የሚያወል ስማ፣ እንጂ ውሸት የሚሰለጥኑበት ሀገር አለ እንዴ? እስኪ ንገረኝ። ማለት የኢትዮጵያ መከላከያ ሰራዊት አሞራ አሞራ የሚባል ታውቃለህ አይደለ? ወያኔ ክፍለ ጦር ምናምን የመደበለት